ልጆቻችሁን ሳታቀርቡ እስኪ አንድ ሳምንት ዝለሉ። ልጆቻችሁን ላይ የምታዩት ለውጥ የለው። እዛ ውስጥ ያሉት ካህናት አሉ እንዴ? እዛ ውስጥ ያሉት ቀሳውስት አሉ እንዴ? እዛ ውስጥ ያሉት ዲያቆናት አሉ እንዴ? ምእመናኑን ከቤተ ክርስቲያን የሚያርቅ ነገር ሲኖር ሲሬጅ ላይ መነጋገር መቻል አለብን። ስለዚህ ቤት በኩል ነው እግዚአብሔርን የምናገ ቤት በኩል ነው ልብሳችን ነው እግዚአብሔር የሚያገለግለው ከአባችን ነው እግዚአብሔር የሚያገለግለው ቀንቷ ከለመሪች በኋላ የክርስትናን አስተምረናት ነው ክርስትናም ለማስተማራቸው ምን ሊያመልጦ የማይገባ እድል ከቴመር ሪል ስቴት። እንደሚታወቀው ቴመር ሪል ስቴት ከዚህ በፊት 350 አባወራዎችን የቤት ባለቤት ማድረጉ ይታወቃል። አሁን ደግሞ በመሐል ሳር ቤት ብስራት ሬዲዮ ጎን ለእርሶ ታላቅ የምስራች ይዘንለዎት መጥተናል። በካሬ 64200 ብር ብቻ በመክፈል የቤት ባለቤት ይሆኑ። ቢኖሩባቸው ለመኖሪያ ምቹ፣ ቢያከራየዋቸው በዶላር ከፍተኛ ገቢ የሚያገኙባቸው እንዲሁም ለኢንቨስትመንት ቢገዟቸው በብዙ የሚያተርፉባቸው በካሬ ከ84 ካሬ እስከ 130 ካሬ የካሬ አማራጭ ያላቸው ናቸው። ለውስን ቀናት ብቻ የሚቆይ እድል ስለሆነ ፈጥነው የቤት ባለቤት ይሁኑ። ቴመር ሪልስቴት የእርስዎ ተቀዳሚ ምርጫ። በተጨማሪ መረጃ 0949983321 እንዲሁም 0973326 ይደውሉ። ቴምር ሪልስቴት ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች የሆናቸው ውድ ኢትዮጵያውያን እና ኤርትራውያን እንደምናላችሁ። እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ መርሃ ግብሬ መነሻ የሆነኝ የአንዴት ውጭ ሀገር የምትኖር ኢትዮጵያዊት እህት ብሶት ነው። እና በጣም እንግዲህ ታሪኩን ከነገረችኝ በኋላ በጣም ነው ፊል ያረቁት በግሌ ነው የምላችሁ። እና ያው ብዙ ታሪኮች ይደርሷቸዋል። አንዳንዶቹ ደግሞ ከአንዳንዶቹ በተለየ ሁኔታ ውስጥ ነው የሚረብሹ ታሪኮች ያጋጥማሉ። እና እንደው አጋጣሚ ሆነ ውጭ ነበርኩኝ፣ ከስቱዲዮ ውጭ ምናልባት በደንብ ላልሰማት ትችላለሁ። ጫጫታ ውስጥ ኮንኩ ብዬ ነበር ጊዜ ሊመስገን በደንብ ሰምቻታለሁ። እና ምንድን ነው ያለችኝ? ደወለችልኝ ጋር ፈራሁ። ብዙ ጊዜ ደጋግሜ ስልክን ሞክሬ ነበረ ላገኘው አልቻልኩም ነበር። ዛሬ ግን ተሳክቶልኛል። ያው እንግዲህ ስራ ላይ ስትሆኑ ወይ ስልክ ሊዘጋ ይችላል ወይ ስልክ ሲበዛባችሁ ብዙ ጊዜ እንደምላችሁ ስልክ በተለያየ ምክንያት ላታነሱ ትችላላችሁ። እና እግዚአብሔር ግን ፈቅዶ ዛሬ እኔና እችን እህት እንድንገናኝ ሆኗል። እና የ14 ዓመት ሴት ልጅ አለችኝ አለች። የምትኖረው ጀርመን ነው። ወደ ጀርመን ከመሄደዋ በፊት ግን ብዙ ውጣውረዶችን አሳልፋለች። ይህች ናት እንግዲህ። እንደ ማንኛውም ኢትዮጵያዊ ህይወቴን እለውጣለው ቤተሰቦቼን እረዳለው ብላ ነው የሄደችው። ስትሄድ በድንበር በኩል ድንበር አቋርጣ ነው የሄደችው። መጀመሪያ ሊቢያ ገባሁ ነው ያለች። ከሊቢያ በኋላ ነው እንግዲህ ብዙ መከራ ካየች በኋላ ወደ ጀርመን ተሳክቶላት የገባችው ማለት ነው። እና ጀርመንም አልሞስት 16 ዓመት ብትኖርም እስካሁን ወረቀት አላስተካከለችም እንግዲህ 16 ዓመት ስለኖራችሁ 10 ዓመት 20 ዓመት ምናምን አምስት ዓመት ስለሆነ አይደለም። እና እድል ከቀናችሁ ቶሎ ነገሮች ሊያልቁ እና ሊስተካከሉ ይችላሉ። ካልሆነ ደግሞ እንደዚህም 16 ዓመት የምኖራችሁ ደግሞ ነገሮች ላይስተካከሉ ይችላሉ። እና ይሄ ያጋጥማል። በብዙ ኢትዮጵያኖችም ላይ የምንሰማው ታሪክ ነው። የዚች እህት ታሪክ ለየት የሚያደርገው ግን እንግዲህ ምናልባት እንደሷ እንደሷም አይነት ችግር የገጠማቸው ሌሎች ኢትዮጵያኖች ሊኖሩ ይችላሉ። አክቹዋሊ እሷ ስለነገረች ነው እንግዲህ ምናልባት የመጀመሪያ ትሆናለች ብዬ የራሴን ግምት ያስቀመጥኩት። እና ሊቢያ ታውቃለህ የሙስሊም ሀገር ነች አለች። ስለዚህ ልጄን ልጄ የተወለደችው ሊቢያ ነው አለች። እና ሊቢያ ውስጥ ያው እንደሚታሰበው በምንም አይነት ተምር ክርስትና ማስነሳት የማይታሰብ ነው። የእስልምና እምነት ተከታይ ሀገር ቁስጥ ቁጭ ብላችሁ እንደዚህ እንደዛና ነገሮች የሚታሰቡ ላይሆኑ ይችላሉ። ምክንያቱም ነገሮች ስለማይፈቅዱ ማለት ነው እና ነገር ግን ጀርመንም ኬርኩኝ በኋላ በተለያዩ ምክንያቶች ዘግይቻለሁ። እሱን አልካደችም እና እስካሁን ለምን ቆየሽ ነው ያልኳት። ለምን ቆየሽ ምንድን ነው? የ14 ዓመት ልጅ አለችኝ፣ እስካሁን ክርስትና አልተነሳችም። እኔ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ሀገሬ መሆኝም በገባይ ይልክ ጸልያለው በቻልኮ ትልቅ እሰግዳለሁ በቃ የራሴን ጥረት አደርጋለሁ አለች። ምክንያቱም ፈተና ስለሆነ ህይወት በራሱ ፈተና ስለሆነ በተለይ ደግሞ ውጭ ሀገር ብቻችሁን ስትሆኑ እንደገባኝ፣ ያው ዝርዝር የግል ታሪኳ ውስጥ ገብቼ መጠየቅ ስላልፈለግኩ ነው ልጇን ብቻዋን የምታሳድግ ይመስለኛል ከንግግሯ እንደተረዳሁት። እና ምን እክል ገጠመሽ በኔ አቅም ምንድነው እንድረዳሽ የምትፈልጊው፣ እኔ ጋር የደወልሽበት ምክንያት ምንድነው ብዬ ጠየቅኋት ነበር። አንዳንዶች ያው ታሪካችሁን ብቻ ለመናገር የምትደውሉ አላችሁ፣ አንዳንዶች ደግሞ ታሪካችሁን ተናግራችሁ መፍትሄው ምንድን ነው ብላችሁ የምትጠይቋላችሁ። አንዳንዶች ደግሞ የመምህር ግርማንና የመምህር ተስፋይን ስልክ እንድሰጣችሁ የምትጠይቁ አላችሁ። እና ያው የተለያየ ሰው ስለሚደውል ማለት ነው። እና የዚችት ግን እንደዛ ቤት ጠይቃት ምን ልርዳሽ የኔት ቤት ጠይቃት ምንድን ያለች ወርቀፈራ በጣም ጨንቆኛል፣ ሰው ሀገር ሆኜ በጣም ግራ ተጋብቻለሁ። እና ለማን ሁሉ እንደማውራ ግራገብቶ ነበር። ደጋግሜ ደውዬላለሁ። ስልክ ያው ቅድም በነገርኳቸው ምክንያት ማለት ነው እና ችግር ለማርቆ ተገናኝተናል። ስለዚህ ግዴ ለማውሪ እና የነገረችኝ ነገር በጣም ሾክ አድርገኛል። አያጋጥምም ብዬ አይደለም ግን በዚህ ደረጃ እግዚአብሔርን ያቃሉ ብለን የምንተማመንባቸው ሰዎች አውሬ ያደረጋቸው ነገር፣ ክፉ ያደረጋቸው ነገር ምንድን ነው? እሷ በምትኖርበት ጀርመን ውስጥ ልጇን፣ የ14 ዓመት ልጇን፣ ጥምቀት ስላልተጠመቀች ክርስትና ስላልተነሳች ክርስትና ማስነሳት ትፈልጋለች ልጇን ወደ ትክክለኛው የክርስትና መንገድ ማምጣት ትፈልጋለች። ስለዚህ ሄዳ ስትጠይቃቸው ምንድን ያለት? አይ አሁን ቄደር አናጠምቅም። እንግዲህ ቄደር ሌላ እምነት ውስጥ ስትሆኑ ወይም ደግሞ እስከዛ ሁን ድረስ ጭራይ ሳትጠመቁ በቀናችሁ ማለት ነው ከቆያችሁን ይህን ያህል ጊዜ ከዘገያችው የመጀመሪያው እንግዲህ ቄደር ተጠምቃችሁ ንስሐ ወስዳችው አሉ ሂደቶች እና ያንን ለማድረግ ቤተክርስቲያን ሂጄ ስጠይቃቸው አለችኝ፣ ማነኛ ልጅቷ ቋንቋ ስለማታቅ መጀመሪያ የክርስትና ትምህርት መማር አለባት። ኦፍኮርስ ጥሩ ነው፣ ያንን ማለታቸው ላይ ተቃውሞ የለኝም። ግን ገና ለገና ገና ጊዜ ወስዳ የክርስትና ትምህርት ተምራ ነው ቄረር የምናጠምቃት ክርስትና የምናስነሳት ብሎ ነገር፣ ግን እኔ በግል ላይ ይገባኝም። ምናልባት እኔ ያልተረዳሁት ነገር ካለ መምህራኖች ብታስረዱኝ ደስ ይለኛል። ይቺ ልጅ ሰው ሀገር ነው ስትንከራተት የነበረችው ከእናቷ ጋር። እዛ ከሄደች በኋላ ግን ንሳ አባት ሰጥተዋት ቄደር ቢያስጠምቋት ክርስትና ብትነሳ ምን ችግር አለው እንዴ? ከሌላ እምነት መጥተው ከሌላ እምነት አይ በቃ ወደ ክርስትና መመለስ እንፈልጋለን፣ የኢትዮጵያ ኦርቶዶክስ ተዋህዶን እምነት ተከታይ መሆን እንፈልጋለን ሲሉ ወዲያው አይደል እንደ ነገሮች ተመቻችተውላቸው ቄደር ተጠምቀው ክርስትና ተነስተው እምነቱን የሚቀላቀሉት። ነገር ግን ከተዋህዶ እምነት ተከታይ ውስጥ የወጣችን ልጅ አይ በቃ አሁን ጊዜው ገና ነው። ስለዚህ ቀስ ብላ ቋንቋ ስለማትችል መጀመሪያ ቋንቋ ትልመድ አማርኛ በደምብ ትልመድና ምናም ብሎ ቋንቋ አለ እንዴ እንዴ እንደውም እንደውም እንደ ትክክለኛው አካሄድ ከእምነት ያፈነገጠን ሰው ያልተጠመቀን ክርስትና ያልተነሳን ሰው አባ ብሎ ወደ እምነቱ ማምጣት ያለበት ማን ነው? እዛ ውስጥ ያሉት ካህናት አሉ እንዴ? እዛ ውስጥ ያሉት ቀሳውስት አሉ እንዴ? እዛ ውስጥ ያሉት ዲያቆናት አሉ እንዴ? ጭራሽ ልምጣ፣ እግዚአብሔርን ልፈልግ፣ እግዚአብሔር ላግኝ የሚል ሰውን መክፋት ማለት ምን ማለት ነው? በእርግጥ እየደባበቅ ነው፣ በተለያየ ምክንያት እየደባበስ ነው እንጂ ውስጣችን በደንብ መጽዳት ያለበት ነገር አለ። በደንብ መነጋገር መቻል አለብን። ሁሌ ሌላውን እያወቀሱ ብቻ መኖር አይደለም። እኛም ጋር ስተት ሲኖር በተለይ ደግሞ ምእመናኑን የሚያደናቅፍ ምእመናኑን ከቤተ ክርስቲያን የሚያርቅ ነገር ሲኖር ሲሬጅ ላይ መነጋገር መቻል አለብን። እቺ እናት ምንድ ያለች ወርቃ በቃ አሁን ጭራሽ ቤተክርስቲያን መሄድ ስላስጠላኝ ቤተክርስቲያን ሁሉ መሄድ ላቆም ነው ያለች። አያችሁ አደለ? በእነሱ ንዝላልነት፣ በነሱ ግዴለሽነት፣ በነሱ ጀርባ ሰጭነት የተነሳ ቤተክርስቲያን ቤተክርስቲያን የምትልን እናት ሊያውም ደግሞ ሰው ሀገር ውስጥ እየተንከራተተች መግፋት ማለት ነው እግዚአብሔር የሚፈልጉ ተራ መመናኖችን የገፋችሁ፣ አትጠራጠሩ፣ ዋጋ ትከፍላላችሁ። እና እቺ እናት አሁን በጣም ጨንቋታል። ምንን ያለች? የሚገርምህ አለች፣ የሚገርምህ አሁን ጭንቅ ብሎኝ አጠገቤ ሰው የለም ብዙ አበሻ የለም፣ ለማን ልንገረው? አንተንም ከወራት በኋላ ነው ያገኘሁህ። እንደው የሆነ ነገር ምን ትመክረኛለህ? ሀገር ቤት መጥቼ ልጅን እንዳላስጠምቃት ወረቀት አላለቀልኝም። ከባድ ነው መምጣት አልችልም። እዛ ሀገሩኝ ደግሞ ልጄን እሺ ቄደር ተጠምቃ ክርስትና ትቀበል ትጠመቅ ስል ደግሞ እዛ ያሉት አገልጋዮች በክርስቲያን ውስጥ አገልጋዮች ፈቃደኞች አይደሉም። ስለዚህ የታባት የሊር ነው ያለችው። እውነቷን ነው። እኔም እሷ ቦታ ላይ በሆን እንደዚህ አይነት ስሜት ነው የሚሰማኝ። ትልቁ ችግር ያለው ምንድን ነው? ልጅቷ አሁን ከመቼውም ጊዜ በላይ የዝሙት መንፈስ ውስጥ ገብታለች። ልብ አድርጎ እንዴ እንኳን 14 ዓመት እስኪሞላ ድረስ ቅዱስ ቁርባን ያልተቀበለች ልጅ ያልተጠመቀች ክርስትና ያልተነሳች ልጅ ይቅርና ልጆቻችን እንኳን አንድ ሳምንት ሲዘሉ ያለውን ፈተና የምታውቁ ታውቃላችሁ። በተለይ ወላጆች ልጆቻችን ሳታቆርቡ እስኪ አንድ ሳምንት ዝለሉ፣ ልጆቻችን ላይ የምታዩት ለውጥ የለም። እችን እናት በዚህ መነጽር ተመልከቷት። ተጨካክነናል። ከምንም በላይ ደግሞ መመናኑ ሲያውን እግዚአብሔርን ያውቃሉ፣ ያስተምሩናል፣ ይለውጡናል የምንላቸው ሰዎች ደግሞ ጨካኞች ሆነዋል። ሰው ወደ ክርስትና መመለስ ምንድን ነው ኃጢያቱ? ተመላለስኩኝ። የሚገርም ዓለማዊ ቢሮዎች ውስጥ ካለው ቢሮክራሲ የበለጠ ቤተ እምነት ውስጥ ያለው ቢሮክራሲ ይበልጣል። እስማማለሁ፣ እስማማለሁ የሚያቅራቸው ሰዎች ቢኖሩም ደስ የማይላቸው ለምን በዚህ ደረጃ ትናገራላችሁ የሚለው እውነቱን እውነቱን ማን እውነቱን ስንናገር ከመሟገት ይልቅ ስህተታችሁን ተቀብለች ስህተታችሁን ማረብ ነው ያለባቸው። እች ልጅ የዝሙት መንፈስ ያስቸግራታል። በ14 ዓመት ች ለካ ደብቃት ነው እናቷን እንግዲህ መንፈስ ነው ሌላ ምንም አይደለም። በኋላ እናትየው በደንብ ወጥራ ስትያምትለ ማሚ አሁን እኮ ነገሮች በጣ ከአቅሜ በላይ ሲሆኑ ነገርኩሽ እንጂ ይሄ ስሜት የተሰማኝ በአምስት ዓመትና በስድስት ዓመቴ ነው። ልብ አድርጉ። የአምስትና የስድስት ዓመት ልጅ ስለ ተቃራኒ ፆታ ግንኙነት፣ ስለ ወሲብ ስታስብ ማለት ነው። ይሄ እሷ ፈልገው አይደለም። በአምስት እና በስድስት ዓመቷ ሰይጣናዊ እሳቤ ነው፣ መንፈስ ነው። በተለያየ ምክንያት ምናልባት ስልክ ላይ ተጥዳ ስልክ ላይ ስታይ የዝሙት መንፈስ አእምሮ አስገብቶ ሊሆን ይችላል። የዝሙት መንፈስ ዋርሷት ሊሆን ይችላል። የተለያየ ምክንያት፣ ምንም ይሁን ምን ምክንያቱ ማለት ነው። ይቺ ልጅ ሳትፈልግ፣ ሳታቅ፣ ማንም ሳያስተምራት በማታውቀው ነገር ሰለባለው ሆና ሊሆን ይችላል። አስራ አራት ዓመት የታዳጊነት እድሜ ነው። በዛ ላይ ደግሞ አስቸጋሪም እድሜ፣ በተለይ ደግሞ አውሮፓ ውስጥ። ስለዚህ እንዲህ አይነት እሳት ዳር የሚሽከረከሩ ነፍሶችን ማዳን ያለባቸው እግዚአብሔርን የሚያገለግሉት ሰዎች ሆነው ሳሉ ጭራሽ አድኑን ተብለው ሲኬድ መግፋት ማለት ምን ማለት ነው? ስንቱን ብሶታችንን ለማንን የምንናገረው ሴትዮ ያኮብ ላኛለች። ዓለማዊ ቢሮዎች ውስጥ ከማየው ቢሮክራሲ ይልቅ ቤተ እምነት ውስጥ ያለው ቢሮክራሲ ከሚገባው በላይ ከፍተኛ ነው። አዎ፣ አይደለም፣ ጀርመን፣ ኢትዮጵያ ውስጥም ብዙ ነገር እያየን ነው። ጉዳይ ይዘን እንኳን ወደ ላይኞቹ ስንሄድ በሩ ምን ያህል እንደሚታጠር እናውቃለን። ምን ያህል ቢሮክራሲ እንዳለ እናውቃለን። ሰዎች በአገር ልጅነት እየተቧደኑ ምን እንደሚሰሩ እናውቃለን። እኔ እገሌ የተባለ ጳጳስ ልፈልግ ስሄድ የእሱ ቡድን ተቃራኒ የሆነ ሰው ምን እንደሚለኝ አውቃለሁ? ይሄ አያዋጣም። በተለይ በእግዚአብሔር ቤት ሆኖ ይሄ አያዋጣም፣ ከምሬ ነው ብላችሁ፣ ሀገራችን ላይ የበለጠ ኃጢአት ማምጣት ነው የሚሆነው። ሀገራችን ላይ የበለጠ መቅሰፍት ማምጣት ነው የሚሆነው። እግዚአብሔር በኢትዮጵያ ላይ የበለጠ ፊቱን እንዲያዞር ምክንያት ነው የሚሆነው። የምትሰሙ ሰዎች ካላችሁ እኔ ወደ ላይ ከፍ ብዬ አባቶችን የማስተማር ምንድን ነው ብቃቱም ችሎታውም የለኝም። ሲሳሳሱ ግን ዝም ብለን አንመለከትም። ብዙም የምንመለከታቸው ሕጸጾች ስላሉ ማለት ነው። ኦፍኮርስ ብዙ ሊቃውንት ቤተክርስቲያናችን ውስጥ እንዳሉ እናውቃለን ብዙ አባቶች፣ የበቁ አባቶች፣ በጣም ጥሩ አባቶች እንዳሉ እናውቃለን። የዛን ያህል ደግሞ ተቀላቅሎ የገቡ እንዳሉም እናውቃለን። ቢዝነስ ላይ ብቻ ትኩረት አድርገው እግዚአብሔርን ረስተው ምዕመኑን ረስተው ደግሞ የራሳቸውን የግል ጥቅም ብቻ እንደውም አንድ ሰሞን ቲክቶክ ላይ ሲሸራሸር ያየሁት አንድ ሰው ነበረ። ጋባ ለብሶ ምንድን ነው አስኬማ አድርገው ምናምን ምን ቆብ ሶሪ ቆብ አድርገው በርገሬን እየበላው ምናምናም የሚል ማለት ነው እና ከኖርም ውጭ አለማዊ ሰው እንኳን ከሚለው ኖርም ውጭ ማለት ነው እና እንደዚህ አይነት ሰዎች ባሉበት ቦታ ላይ እግዚአብሔር እንፈልጋለሁ የሚል ነፍሴ ወደ ጨለማ ዓለም እየሄደች ነው እና አድኖኝ ብሎ የስቆቃ ድምፅ የምታሰማ ነፍስን ችላ የሚሉ ሰዎች በደንብ በደንብ እየተመለከትን ነው። ምክንያቱም ከእግዚአብሔር ደምና ስጋ ይልቅ ስለ በርገር የሚያወራ ስለ በርገር የሚናፍቅ ስለ ቺከን የሚያወራ መንፈሳዊ አባት ተብዬ ባለበት ዓለምና ሀገር ነፍሴን አድኑልኝ፣ ሴጣን ሊቀልድብኝ ነው፣ ድረሱልኝ፣ አድኑኝ ብሎ የሚ ማጸንን ነፍስ ወደ ውጭ መክፋት ከምንም በላይ የጊዜ ጉዳይ ነው እንጂ ዋጋ ይስከፍላል እርግጠኛ ነው ይህንን ማውረው። ምክንያቱም እግዚአብሔር ደጋግመን እንደምንለው እንደ ሰው አይደለም እንደሱ አለ። በጣም ትግስተኛ አምላክ ነው። ትግስቱ ያለቀ ጊዜ ግን መጽሐፍ ቅዱስ ላይ ገብታችሁ ማየት ትችላላችሁ። እዛን ያህል ደግሞ የበቀል አምላክም ነው። ስለዚህ ለምን እንገፋፈዋለን? እች ልጅ እኮ ሌላ ምንም አልጠየቀችም። እቺ እህት ባለታሪካቸው ምንም የጠየቀችው ነገር የለም። ሰው ሀገር ነኝ፣ ግራ ገብቶኛል፣ ልጄ ልጠፋብኝ ነው። እንደውም ቃል በቀል ያለችኝን ልንገራችሁ። ወርቃ ፈራው፣ ልጄን ከእጄ ከማጣቴ በፊት አንድ ነገር አድርግ። እኔ ምን ላድርግ? ምን አቅም አለኝ ይህን ቪዲዮ ስትመለከት አንደርስታንድ ታደረገኛለች ብዬ አስባለሁ። ቃል በቃልም በስልክ የሚያልኳት እኔ ምን አቅም አለኝ፣ የምትቺ ከሆነ አንድ ነገር ብቻ ላግዝሽ ይችላለሁ። እድሉን አግኝተሽ አገር ቤት የምትመጭ ከሆነ እንደምንም ብዬ ጥሩ የሆነው የንስሐ አባት ፈልግ፣ ያገናኝሻለው። ልጅሽ ቄደር ትጠመቃለች፣ ክርስትና ትነሳለች። ወደ ትክክለኛው የእግዚአብሔር መንገድ የምትሄድበትን መንገድ ያስተምሯታል። ይህንን ላድርግልሽ ቃል እገባለሁ። ከዛ ውጭ ግን እዛ ሆነች ምንም ልረዳሽ አልችልም ነው ያልኳት። ደግሞም እውነቴን ነው። ምን ላድርግላት እችላለሁ? እዛው አጠገቧ ያሉት ሰዎች ሊረዷት ያልፈልጉትን ሴት ፍቃደኛ ያልሆኑትን ሴት ውጭ አገር ሆና እንዴት ልረዳ ትችላለሁ? ግን ያሳዝናል። ከምሬ ነው የምላቸው። በጣም ነው ልብ የሚሰብረው። ብቻዋን ነጠላ እናት ሆና ልጇን የምታሳድግ እናት ልጅ 14 ዓመት ሙሉ አልተጠመቀችም፣ ክርስትና አልተነሳችም ብላ የምትጨነቅ ያ በመሆኑም ክርስትና ባለመነሳቷ ቅዱስ ቁርባን ባለመውሰዷ፣ እልም ያለ የዝሙት መንፈስ ውስጥ የገባች ልጇን ለማዳን የምትጥርን እናት ችግሯን ሰምተው አይ በቃ ችግር የለውም እኛ እንደምንም ጥረት አድርገን ወደ ትክክለኛው መንገድ እንመልሳለን ነው የሚሻለው ወይስ አይ በቃ ቋንቋ በደም ትለምድና ቀስ ብለን ቋንቋ ከለመደች በኋላ የክርስትናን አስተምረናት ነው ። ክርስትናም ለማስተማራችሁም እኔ እጠራጠራለሁ። የልብ ቀናነት ቢኖርኖሮ ኖሮ የሚቀደመውን ታስቀድሙ ነበረ ብያለሁ። ከሌላ እምነት የሚመጡ ሰዎች እንኳን እድሉ ተሰጥቷቸው እንኳን ደህና መጣችሁ ብለን ነው የምንቀበላቸው በደስታ ማለት ነው። ምክንያቱም ነፍስ እየዳነ ስለሆነ እዛ ጋ ነፍስ ልዳን ሲል ነው ነፍስ አይደንም የሚል እግዚአብሔርን አውቃለሁ ተብዬ ይዘን ጉያችን ውስጥ እስከ መቼ ጨጓራ እየመለጠን እንደምንዘልቅ አላቅም። እና አውራ ካለን ኮ ብዙ ገበናዎች ገላልጦ ማውራት ይቻላል። ግን በተለያዩ ምክንያቶች ደግሞ ያው ጊዜው እስከሚደርስ ልቦና ሊሰጣቸው ይችላል በሚል ማለት ነው። እንኳን ልቦና ሊሰጣቸው ይቅርና የበለጠ እየባሰ ነው ሄደው በተለይ ኢትዮጵያ ውስጥ ብቻ አይደለም ውጭ ሀገር የምንሰማው፣ በዚህ በተምነት አካባቢ የምንሰማቸው ነገሮች በጣም ነው የሚያስጠሉት። ከምሬ ነው የምላቸው። እኔ አንዴ በጣም ናላ የሚያዞር ጉዳይ ከፈረንሳይ እና ከቤልጅየም አካባቢ እነዚህ ጉዳዮች መምጣት ጀምረው ነበረ። አይ ቲንክ የፈረንሳይ አሁን እንደደረሰ አላቅም። ቤልጅየም ያለው ግን በረጅም አመትን ቢፈጅም በሽምግልና በምንም በምንም መፍትሄ አግኝተዋል ነው ያሉኝ ባለ ጉዳዮቹ። እዛ ድረስ መሄድ ለምን አስፈለገ? ሹመትን መጠቀሚያ ማድረግ ለምን ተፈለገ? የሀገር ልጅነት ሌላ ጉዳይ ነው። ይሄ ቤተ እምነት ነው። ቤተ እምነት ውስጥ ግን ዘረኝነትንና የሀገር ልጅነትን ማሳየት እግዚአብሔር ከሚጸየፋቸው ዋነኛ ነገሮች አንኛው ተግባራዊ ማድረግ ነው ብዬ ነው የማምነው። እግዚአብሔር ከሚጸየፋቸው ነገሮች አንዱ ዘረኝነት ነው። ያ ቢሆን ግን እኛ ተግባራዊ እያደረግነው አይደለም። እንደም አንዳንድ ቦታ ላይ ዘረኝነትን እያስፋፋን ነው። ስለዚህ ቤት በኩል ነው እግዚአብሔርን የምናገር፣ ቤት በኩል ነው የምናገር። ልብሳችን ነው እግዚአብሔር የሚያገለግለው፣ ከአባችን ነው እግዚአብሔር የሚያገለግለው። እውነት እውነትን ለምናነጋገርም እውነቱን አድምተን አፍረጥርጠን ለምን በትክክለኛ ስንዱ እመቤት የሆነች ቤተክርስቲያንን ለምን የእውነት ልጆቿ አንሆንም? ውጭ ሌላ ውስጥ ሌላ አውደ ምረት ላይ ሌላ ከአውደ ምረት ውጭ ሌላ። ይሄ ነው ዋጋ እያስከፈለን ያለው። እና እንደዚህ በብሶት እንድናገር የገፋፋኝ የዚች ምስኪን እናት ሰቆቃ ነው፣ ችግር ነው፣ መፍትሄ ያላገኘ ችግር እስካሁን ወርቃ ሮ ስላገኘው ክደስ ብሎኛል። ምን እንደማድረግ ግራ ገብቶኛል። አስባችሁታል? ልክ እንደሷ ግራ የተጋቡ በርካታ በተለይ ሲንግል መሞች ብቻቸውን ልጆቻቸውን የሚያሳድጉ በአውሮፓ በአሜሪካ በካናዳ ያሉ እናቶች እንደዚህ አይነት ተመሳሳይ ችግር እንዳለባቸው አውቃለሁ። ያውም ደግሞ በቅንነት ሊፈታ ቅንነት ካለ በቀላሉ ሊፈታ የሚችል ችግር ማለት ነው። በቃ አችን ልጅ ከወስዶ ምንድን ነው ቄደር ማስጠመቅ የተወሰነ ጊዜ በሚገባት እናትዮ እያስተረጎም ችላቸውን ቢሆን እኮ እነዛ ሰዎች እምቢ ያሏት ሰዎች እናትዮ እያስተረጎመች ቢሆን ልጅቷን ክርስትናን አስተምሮ የግድ አስፈላጊ ነው ካሉ ክርስትናን አስተምሮ ቄደር ጠምቆ ክርስትና አንስቶ ከዛ በኋላ ምን ማድረግ እንዳለባት ማስተማር ይቻላል፣ ቅንነቱ ካለ ግን ከመቼውም ጊዜ በላይ ክፋት እጅና እግር ያወጣው እዛ አካባቢ ላይ ስለሆነ እንግዲህ እግዚአብሔር ራሱ ወርዶ እስከሚፈርድ ድረስ በትግስት እንጠብቃለን። ሌላ ምንም አማራጭ ስለሌለው ማለት ነው። እና ብዙዎች ብዙዎች በውጭ ሀገር ያሉ እናቶች የሚደርስባቸውን ስቃይ ይነግሩኛል። በየጊዜው የሚደርስባቸውን እንግልት ይነግሩኛል። እና ማን እንደሚከለክልላቸው አላውቅም። በተለይ ደግሞ ቤተ እምነት ላይ ሲሆን በጣም ያማል በጣም ያማል። እና እባካችሁ በተለይ በውጭ ዓለም ያላችሁ ቤተ እምነት አካባቢ ያላችሁ ሰዎች ስለማንም ሳይሆን ስለ እግዚአብሔር ብላችሁ እንለምናቸው። ስለ እግዚአብሔር ብላችሁ ነፍስ ሊጠፋ ነው ሲባል ትኩረት ስጡ። ስለሚከፈላችሁ ብቻ አይደለም። የእውነት የእውነት ኃላፊነታችሁን ተቀብላችሁ እግዚአብሔርን አገልግሉ። የእናንተ ሹመት የእናንተ ቦታ እግዚአብሔርን ለማገልገል ነው አለ በእግዚአብሔር ትእዛዝ ምእመንን ለማገልገል ነው አለ። ምእመኑ ወደ ትክክለኛው መንገድ ማምጣት ነው አለ ተግባራችሁ። ያን ማታደርገው ከሆነ ዘጋ። ምን ታደርጋላችሁ? በተለያየ ነገር ይሄ በጥቅም በሙስና ምናምን ከመጋጨቱ ይልቅ የሰው ሕይወትን ማዳኑ አይሻልም? በፍክክር በመኪና ከመሽቀዳደም ይልቅ፣ በፍክክር አንዱ የያዘው መኪና ሌላው ለመያዝ በተለያየ መንገድ ገንዘብ ከመሰብሰብ ይልቅ፣ ህንፃ ከመስራት ይልቅ የሰው ሕይወት ማዳኑ አይሻልም? እግዚአብሔር ልቦ ነው ያስጣችሁ። ሌላ ምንም ልል አልችልም። እና የዛሬው መራገሬ ትንሽ ከትምህርቱ ይልቅ ብሶት እንደበዛበት አይ ቲንክ እገምታለው። ግን ፈልጌ አይደለም ወድጄ አይደለም። ብዙ የሚያሳዝኑ ብዙ ልብ የሚሰብሩ ነገሮች ከእናንተ ስለሚደርሱና ስለዚህ፣ ስለ ስሜታዊነቴ በጣም ይቅርታ። እንግዲህ ለዛሬ ያዘጋጀላችሁ መርሃ ግብር ወደ እናንተ ላደርሳችሁ የፈለኩት መረጃ የተከታተላችሁት ነበር። ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም